በጌታ የተወደዳችሁ የእግዚአብሔር ሕዝቦች ወይ እንደምንሰነበታችሁ። እግዚአብሔር አምላካችን ሁላችን በሰላም ጠብቆ እንደዚህ ቀን ስላደረሰን የእርሱ ስም የተባረከ ይሁን። ባለፈው ጊዜ የጀመርነውን ሁለተኛውን ክፍል ለተልዕኮ በመኖር ወይም ደግሞ ለእግዚአብሔር በመታዘዝ ሕይወት ውስጥ ያሉ ሁለት ፐርሶናሊቲዎችን እንድናይ ብዬ ነበር እና ባለመታዘዝ ውስጥ ጉዳት የመጣበትን የዮናሲን ሕይወት አይተናል። እንግዲህ ዮናስ እግዚአብሔር ለተልዕኮ ሲጠራው የእግዚአብሔርን መልእክት ለአንድ ለተወሰነ ህዝብ እንዲያደርስ ሲነገረው ያንን ባለመቀበሉ የሄደበትን መንገድ አይተናል። እግዚአብሔር ቃል ሲናገር ዮናስ ምዕራፍ አንድ ላይ ወደ ኢዮጴ ወረደ በሚል ይጀምራል። እንግዲህ ከእግዚአብሔር ሲኮበልል ከተልዕኮ የሚሸሽ ሰው በመውረድ ይጀምራል ብያቸው ነበር። በመውረድ የሚጀምር ትውልድ እንጂ በመውጣት የሚጀምር ትውልድ አይሆንም። ከእግዚአብሔር የሚሸሽ ሰው ከዚያ በኋላ ደግሞ ወደ መርከቡ ከገባ በኋላ ወደ መርከቡ ውስጠኛው ክፍል ወርዶ ነበር ይላል። ይሄ ሁለተኛ መውረድ ነው። ይሄ እንግዲህ ከሰዎች ተለይቶ እቃ በሚጫንበት ክልል ውስጥ ወደታች ወርዶ ሽንኩርትና በርበሬ የሚጫንበት ቦታ ላይ ሄዶ የመተኛት አይነት ማለት ነው። ስለዚህ ከተልዕኮ የሚሸሽ ከእግዚአብሔር የሚሸሽ ትውልድ እየወረደ ነው የሚሄደው፤ ብያችኋለሁ። ሶስተኛ ላይ ወደ ባህር ጣሉት የሚል አንስቼ ነበር። ይሄ ሶስተኛ መውረድ ነው። እንግዲህ ባለመታዘዝ ሕይወት ውስጥ የገባው ዮናስ አንደኛውን አደጋ ሲያልፍ ሌላው አደጋ እየተከተለው፣ ሶስተኛ ደረጃ ላይ ደግሞ ወደ ባህር እንደተጣለ አይተናል። አራተኛ ደረጃ ላይ እግዚአብሔር ታላቅ አሳ እንዳሰናዳውና አሳው እንዳዋጠው ይሄ አራተኛ መውረድ እንደሆነ ነግሬያችኋለሁ። መጨረሻ ላይ እግዚአብሔር አሳውን አዘዘው፣ አሳውም ደግሞ ዮናስን በየብስ ላይ ተፋው የሚለውን አይተናል። ይሄ አምስተኛ ደረጃ ነው። እንግዲህ ከተልዕኮ የሚሸሽ ከእግዚአብሔር የሚሸሽ ትውልድ የሚሄድበት መንገድ እንዲህ አይነት የመውረድ ከአንድ ደረጃ ወደ ሌላ ደረጃ የመውረድ ከመልክዓ ምድር አንጻር ከስነ መለኮትም አንጻር ከመታዘዝና ለመታዘዝም አንጻር እንደዛ አይነት ህይወት ውስጥ እንደሚገባ ያኔን አንስቼ ነበር። ዛሬ በዚህ በተቃራኒ ያለውን አንድ ፐርሶናሊቲ ወይም ደግሞ ሌላ አንድ ታላቅ የእግዚአብሔር ሰው ላሳያችሁ ፈልጋለሁ። ለተልዕኮ የምኖር እርሱም ኤልያስ ነው። አንደኛ ነገሥ ምዕራፍ 17 ቁጥር 1 እስከ 6 ላይ በገላት ተስቢ የነበረው ኤልያስ ተስቢያዊ ኤልያስ አካባቢን በፊት የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከፌ ቃል በቀር በእነዚያ ዓመታት ጠልና ዝናብ አይሆንም አለ። እግዚአብሔር ቃል እንዲህ ስል ወደ እርሱ መጣለት፣ ከዚህ ተነስተ ወደ መሥራቅ ሂድ፣ በዮርዳኖስ ትዩ ባለው በኮራት ፋ ተሸሸግ፣ ከወንዙም ጠጣለ፣ ቁራዎችን በዚያ ይመግቡ ዘንድ አዝዣለሁ። ሄደም እንደ እግዚአብሔር ቃልም አደረገ፣ ሄዶም በዮርዳኖስ ትዩ ባለው በኮራት ፋ ውስጥ ተቀመጠ። ቁራዎች በየጠዋትና በየማታው እንጀራና ሥጋ ይመጡለት ነበር፣ ከዚያም ወንዙ ይጠጣ ነበረ ይላል። አጭር ጸሎት እንጸል ጽድቅና እውነትን የተሞላህ እግዚአብሔር አምላካችን ሆይ፣ ስለዚህ አስደናቂ ጊዜ እናመሰግናሃለን። በመታዘዝ ሕይወት ውስጥና ባለመታዘዝ ሕይወት ውስጥ የሚመጡ አሉታዊና አዎንታዊ አንድምታዎችን እንድናይ እግዚአብሔር ሆይ ድልን ስለሰጠን እናመሰግናለን። ስለ ተልኳችን እንድንጠንቅቀ እንድናውቅና ለዚያም እንድንኖር ደግሞ እግዚአብሔር አያሳስበን፣ አስተምረን፣ አነቃቃን፣ ለምናሃለን በጌታችን በኢየሱስ ክርስቶስ ዘላለማዊና ሕያው ስም አሜን። ኤልያስ የዮናስ ተቃራኒ የሆነ ለእግዚአብሔር በመታዘዝ ህይወት ውስጥ ጥሩ ምሳሌ ሊሆንልን የሚችል ታላቅ የእግዚአብሔር ሰው ነው። ጊዜው እሱ የኖረበት ዘመን ምድሪቱ በመንፈሳዊ ህይወት ችግር ውስጥ በገባችበት ጊዜ፣ የቤተ መቅደስ መሰውያ በፈረሰበት ጊዜ፣ እግዚአብሔር ነቢያትን በሰይፍ የተዘለዘሉበት ጊዜ ነበረ። ዳሩ ግን የሚገርማችሁ በእንዲህ አይነት ስርምስ ውስጥ ኤልያስ ለእግዚአብሔር በመታዘዝ ህይወት ውስጥ ይኖር ነበርና እጅግ አስተማሪ የሆነ የህይወት ታሪክ አለው። ኤልያስ እግዚአብሔር ምድርቱን ሊቀጣ ይፈልጋል። እግዚአብሔር ምድርቱን ሊቀጣ የፈለገው የሰማይ መስኮት በመዝጋት ነበርና ለኤልያስ እንዲህ የሚል ቃል ይመጣለታል። አሁን ቅድም የተነበበው ማለት ነው። ሂድ በኮራት ፈፋ ውስጥ ተሸሸግለዋል። እዚያ ተሸሸግለዋል። አስቡ እንግዲህ አሁን ዮናስ የሚሄደው 120 ሺህ ሰዎች ወደሚኖሩባት ታላቋ ከተማ ነው። ይሄኛው ሰው ደግሞ ወደ ወንዝ ውስጥ ወደ ሸለቆ ነው የሚሄደው። እዚህ ጋር ኤልያስ ጥያቄ ማንሳት ይችል ነበር። የመጀመሪያ ሊያነሳ የሚችለው ማህበራዊ ጥያቄ ነው። ማህበራዊ ጥያቄው ምንድን ነው? እዛ ሄደው የሚኖር የምኖርበት አካባቢ የምስማማ ቦታ አይደለም። እግዚአብሔር ሁሉን ቻይ አምላክ ሆኖ እንደት አድርጎ ነው ወደ ሸለቆ ሰሆን የምልከው የሚለው ነገር ጥያቄ ማንሳት ይችል ነበር ማህበራዊ ጥያቄ። ሁለተኛው ስነ መለኮታዊ ጥያቄ ነገር ማንሳት ይችል ነበር፣ ምክንያቱም የታዘዘለት አሞራ እርኩስ የተባለ አሞራ ነው። በሙሴ ህግ በዘላውያን ምዕራፍ 11 ቁጥር 16 መሰረት እርኩስ የሆነ አሞራ ነው። ቁራ በዛ የሚመደብ ነው። እግዚአብሔር ቅዱስ አምላክ ሆኖ ለዚህ ለተቀደሰ እግዚአብሔር ሰው ለተልዕኮ ለመኖር እግዚአብሔር ሰው እንዲህ ዓይነቱን አሞራ ለምን አዘዘ? አንደኛው ጥያቄ ሊሆን የሚችል የስነ መለኮት ጥያቄ ነበር። እሱንም አላነሳም፣ ሃይበራዊ ጥያቄውንም አላነሳም፣ መለኮታዊ ጥያቄውንም አላነሳም። ሶስተኛ የኢኮኖሚ ጥያቄ ማንሳት ይችል ነበር። ምክንያቱም የተፈቀደለት የምግብ ጊዜ ቁርስና እራት ላይ ነው፣ ምሳ የለም። ቁራዎች በየጠዋቱና በየማታው ይመግቡሃል ነው የተባለው እንጂ ምሳ ላይ የሚመጣ ነገር የለም። እግዚአብሔር ሁሉን ቻይ አምላክ ሆኖ ምሳ ሰጥቶ ቁርስን ሰጥቶ ምሳን አልፎ እራት ላይ እንገናኝ ብሎ ቀጠሮ ለምን ይሰጣል? ሰው እንደ ሰው ነው የእግዚአብሔር የበጀት እጥረት ችግር አለበት ሆይ። እነዚህ እነዚህ ጥያቄዎችን ማንሳት ይችል ነበር። ግን ኤልያስ እንደዚህ አይነት ጥያቄዎችን አላነሳም። ማህበራዊ ጥያቄ አላነሳም። የስነ መለኮት ጥያቄ አላነሳም። እንደገና ደግሞ የኢኮኖሚ ጥያቄም አላነሳም። ምክንያቱም እሱ እግዚአብሔር አዋቂ እንደሆነ ያምናል። እግዚአብሔር ሁሉን አዋቂ እንደሆነ ያምናል። ስለዚህ በእግዚአብሔር ላይ የሚያነሳ በየቦታው ደግሞ በየፌርማታው ጥያቄ የሚያነሳበት አምላክም እንዳልሆነ ተገንዝቧል እና እግዚአብሔር እንደተናገረው ሄደ አደረገ ይላል። እንግዲህ የሚገርማችሁ ያ ነው። ሄዶ እዚያ እንግዲህ አስብ፣ ውስጥ ቁራ ተሸክማ የምታመጣው ሥጋ በምን አይነት አፕታይት ነው ከዛ ተቀብሎ የሚበላው? ግን ታዘዘ ለእግዚአብሔር። አስቡ ከዮናስ ጋር ዮናስ ወደ ታላቅ ከተማ ነው ተላከው። ይሄኛው ግን ወደ ሸለቆ ነው ተላከው። ማን ነበር እምቢ ማለት የነበረበት ኤልያስ ነበር። ኤልያስ ግን በተቃራን እሺ ብሎ ሄደ እንደ እግዚአብሔር ቃልም አደረገ ተብሎ ስጻፍለት፣ ይሄኛው ዮናስ ደግሞ ስሮጥ ከእግዚአብሔር ሀሳብ ስሮጥ ታገኛላችሁ። ይህንን ከገመገመ በኋላ እግዚአብሔር የኤልያስን የህይወት ታዛዥነት ለእግዚአብሔር ለአምላኩ ያለውን ቦታ ሁሉ ከገመገመ በኋላ እግዚአብሔር ደረጃውን ሊያሻሽልለት ፈለገ። ከጥቂት ጊዜያት በኋላ ማለት ነው። ከቁጥር ስምንት እስከ ዘጠኝ ላይ እግዚአብሔር ለኤልያስ እንዲህ ስል ይናገረዋል። ትመግብህ ዘንድ አንዲት ባልቴት ታዝዣለሁ፣ ተነስተህ ወደ ሰራብታ ሄድ። አሁን አንተን አይቻለሁ። እዚህ ጋር ድራማታይዝ ብናረገው በሸለቆ ሳስቀምጥህ ተቀበልከው፣ እምቢ አላልክም፣ ታዛዥ ነህ። እንደገና እዛም ቁራ ሳዘልህ ተቀበልከው፣ ከዛም ተቀብለህ በላ። ስለዚህ አሁን ደረጃህን አሻሽላለሁ፣ ወደ ሰዎች ደረጃ አመጣለሁ፣ ወደ መንደር መልሳለሁ። ሄደህ በባልቴቷ ቤት ተቀመጥ፣ እስቲ መግብ ዘንድ አዝዣለሁ ይላል። እንግዲህ የቁራ ዘመን ተመልሶ ላይመጣ፣ የሸለቆ ህይወት ተመልሶ ላይመጣ ለአንድና ለመጨረሻ ጊዜ ሽኝት ተደርጎለት፣ አሁን እርሱ ወደ መንደር ልመለስ ወደ ሰዎች ልመለስ። እግዚአብሔር ያንን አደረገ። እንግዲህ አስቡ፣ አሁን የኤልያስ ጉዞ አሁን ከሸለቆ ወደ መንደር ነው፣ ከቁራ ደረጃ ወደ ሰው ደረጃ፣ ወደ ባልቴት ደረጃ ከፍ እያለ ነው። የዮናስ ግን ሽቅብ እየወረደ ነው። አስቡ እንግዲህ እነዚህ ሁለቱ ጉዞዎችን ኤልያስም ሲሄድ እዚያ ጋ እዚህም ጥያቄ ማንሳት ይችል ነበር። ምን አይነት ጥያቄ? እዚያ ሲደርስ የምበላ ነገር አለ ብሎ ሲጠይቃት ባልቴቷን ዛሬ በልተን ነገ ልንሞት ነው የሚል መልእክት ትሰጠዋለች። ምንም ነገር የለን እግዚአብሔር እዚህ ጋም ጥያቄ ማንሳት ይችል ምን ነው፣ እግዚአብሔር ሆይ ጥሩ ገስታው ያላቸው ሰዎች፣ ጥሩ ቦታ ያላቸው ሰዎች፣ በጀት ያላቸው ሰዎች የሉም እንደ በከተማው በመንደሩ ይህችን ባልቴት ጋር ለምንድን ነው የመደብከኝ ብሎ ማንሳት ይችል ነበር። እዚህ ጋም ጥያቄ አላናሳም። ኤልያስ የጥያቄ ሰው አይደለም። አምላኩ ላይ ጥያቄ የሚያበዛ ሰውም አይደለም። እግዚአብሔር አዋቂ ነው ብሎ ስለሚቀበል ማለት ነው። ሄደ እንግዲህ በቤቷ እዛ ተቀመጠ። እንግዲህ የሆነው ታሪክ ታውቃላችሁ። እግዚአብሔር በሱ በኩል ቤቱን ባረከው። እነሱም በሉ ነገን ሞት አለን ያሉት የሞትን ቀጥሮ እግዚአብሔር በእሱ አማካኝነት ሰረዘ። ስለዚህ ልገባ የምችለው እዚ ጋ ልንረዳ የምንችለው ነገር ኤልያስ ጉዞ ለራሱ ብቻ የመጓዝ ሳይሆን ከሞት ጋር ቀጥሮ የያዙትንም ከሞት ጋር እንድፋቱ የማድረግ ነገን ሞት አለን የሚሉት ነገ እኖራለን በምለው እንድተኩ እግዚአብሔር ያንን ለማድረግ ነበርና ወደ ባልቴቷ ቤታ መጣው። እዛ ደግሞ እሺ ብሎ ተቀብሏት፣ በላ ና ጠጣ ኖረ። አስቡ እንግዲህ በሸለቆ እግዚአብሔር ተሸሸግ አለው። የመሸሸግ ጊዜ ነበር። በባልቴቷ ቤት ደግሞ ሂድ ተቀመጥ አለው። የመቀመጥ ጊዜ አለ። የመሸሸግ ጊዜ አለ። እንደገና ደግሞ የመቀመጥ ጊዜ አለ። ወገኖቼ ከሰው የምሰወሩበት ጊዜ አለ። በሰዎች ልክ መጥቶ የሚቀመጡበት ጊዜ አለ። እንግዲህ እግዚአብሔር በእርሱ ዓላማ ውስጥ ለተልዕኮ የሚኖሩትን ሰዎችን እንዲህ በጊዜ ውስጥ ከፍ እያደረጋቸው ከፍ እያረጋቸው በፈተና ውስጥ እያሳለፋቸው እግዚአብሔር ደረጃቸውን ያሻሽልላቸዋል። እንግዲህ ሁሉ ነገር በዚህ አይነት ሁኔታ እየሄደ እያለ እንግዲህ ዝናብ መዝነብ ጀመረ። ከዛ በኋላ ሰዎች ከምድር ብዙ ነገር መብላት ጀመሩ። ይቀጥልና ታሪኩ ወደ ምዕራፍ 19 ቁጥር አምስት ላይ ልውሰዳቸው። ሶስተኛ ደረጃ ላይ አራተኛ ደረጃ ላይ ማነው? ሶስተኛ ደረጃ ላይ የሆነውን ነገር ሶስተኛ ደረጃ ላይ የሆነው ነገር ምንድን ነው? እግዚአብሔር መላኪን አዘዘለት። ምዕራፍ 19 አንደኛ ነገስ ምዕራፍ 19 ቁጥር 5 ላይ እንዲህ የሚል የእግዚአብሔር ቃል እዚያ ስፍራ ላይ ታገኛላችሁ። እግዚአብሔር መላክ፣ እነሆ መላክ ዳሰሰውና ተነስተህ ብላ አለው። አንደኛ ደረጃ ላይ ኤልያስ የቁራን ድምፅ ይሰማ ነበር። ያ የቁራ ዘመን አለፈ። ሁለተኛ ደረጃ ላይ የባልቴት ድምፅ ይሰማ ነበር። ያም የባልቴት ዘመን አለፈ። አሁን ሶስተኛ ደረጃ ላይ መልአክ ይመጣል። ውሃን በማሰሮ የሚበላ እንጀራን የሚይዞ ኤልያስ ፍለጋ ሱ በተኛበት ስፍራ ይመጣል። አስቡ። መጀመሪያ ላይ ጥያቄ ያላነሳው ኤልያስ ከቁራ ጋር እግዚአብሔር ደረጃውን አሻሻለለትና ወደ ሰዎች ደረጃ ከፍ አደረገው። ወደ መንደር አመጣው። እዚያም ደግሞ ኖረ። ከዛ በኋላ ወጣ ሄደ፣ ከክትክታ ዛፍ በታች ተጋደመ ይላል እግዚአብሔር ቃል። አሁን ሶስተኛ ደረጃ ላይ የምሰማው ድምፅ የቁራ ድምፅ አይደለም፣ የባልተት ድምፅ አይደለም፣ የመላክ ድምፅ ነው። ምክንያቱም ለዓላማ የምኖር ሰው ወደ ታች ነው የሚሄድ ሳይሆን ወደ ላይ ስለሚሄድ ደረጃውም እየተሻሻለ ስለሚሄድ በዮናስ ተቃራኒ ነው የሚሄደውና አስቡ ዮናስ በሶስተኛ ደረጃ ላይ ውሃ ውስጥ ተወርውሮ ነው ያለው። ውሃ ውስጥ ተጥሎ ነው የምታገኙት። ኤልያስ እዚህ ጋር ደግሞ ከመልአክ ጋር ነው የምታገኙት። ልዩነቱ ግልጽ ነው። የምታዘዙና ለዓላማቸው የሚኖሩ ሰዎች ደረጃቸው ይሻሻላል። ከእግዚአብሔር እቅድ ውጭ የሚሄዱ ሰዎች ደግሞ ወደታች ነው የሚሄዱት። ዮናስ የግዴታ ውሃ ይጠጣል። ውሃ ውስጥ ገብቷልና ባህር ውስጥ ተጥሏልና፣ መቼም ባህር ውስጥ የተጣለለ ሰው መጀመሪያ የሚያደርገው ነገር ውሃውን በግድ ነው መጠጣት የሚጀምረው። እዚህ ጋ ግን መላኩ ውሃን ይዞ መጣለት እና እየተዝናና ነው የሚጠጣው። ኤልያስ፣ ያኛው የግዴታ ውሃ ነው የሚጠጣው፣ ይሄኛው ግን የጥማት ውሃ ነው የሚጠጣው፣ ዘና እያለ ከመላኩ እጅ ተቀብሎ ማለት ነው። ልዩነቱ ግልጽ ነው። ይሄ ሁለተኛው ስብና ልድ አስተምረን እግዚአብሔር በመጽሐፍ ቅዱስ ያስቀመጠልን ትልቅ ታሪክ ነውና ተን የምትተድበት ሁለተኛ ጊዜ ዳስሰውና ይላል የምትተድበት መንገድ ሩቅ ነውና ተነስተ ብላ ይለዋል። እንግዲህ ለእግዚአብሔር ተልዕኮ የሚኖር ሰው የሚሄድበት መንገድ ሩቅ ነው። በመተኛት ጊዜውን አያሳልፍም፣ በመጋደም ጊዜውን አያሳልፍም። የሚተጋ የሚሄድ፣ የሚንቀሳቀስ ነው። ምክንያቱም በርሱ እጅ ያለው ለትውልድ የሚሆን መልእክት ነውና፣ እሱ ጋር ያለው ለትውልድ ለሀገርም የሚሆን መልእክት ነውና፣ የሚተድበት መንገድ ሩቅ ነውና ተነስተህ ብላ ይለዋል። ኤልያስን ለሁለተኛ ጊዜ ቀሰቀሰውና ይላል እንግዲህ አስቡ። አሁን ኤልያስ እየተነጋገረ ያለው ፈሎሺፕ እያደረገ ያለው ከመላክ ጋር ነው። ያ የቁራ ዘመን ላይ መለስ ያ የባልቴት ዘመን ላይ መለስ፣ አሁን ከመላክ ጋር እየተነጋገረ ነው። እንግዲህ ያንን ከበላ በኋላ ሶስተኛ ደረጃ ላይ ከመላኩ ጋር ቆይታ ካደረገ በኋላ ወዴት ነው የሄደው? አንደኛ ነገስት ምዕራፍ 19 ቁጥር 11 ላይ ሌላ ታሪክ ታገኛላችሁ፣ አስገራሚ ታሪክ። አሁን አራተኛ ደረጃ ላይ ማን ነው የሚመጣው? አንደኛ ደረጃ ላይ ቁራ ነበር የታዘዘው። ሁለተኛ ደረጃ ላይ ባልቴት ነበር የታዘዘችው። ሶስተኛ ደረጃ ላይ መልአክ ነው የታዘዘው። አራተኛ ደረጃ ላይ ስማል ሊመጣ ነው። እንዲህ የምል ቃል ታገኛላችሁ። እግዚአብሔር ለኤልያስ እንዲህ ብሎ ይናገራል። ውጣ ይለዋል፣ ኤልያስን በተራራው ላይ በእግዚአብሔር ፊት ቁም፣ እኔ በዛ አልፋለሁ ብሎ እግዚአብሔር ስናገር ማለት ነው። ቁም፣ እኔ መጣለሁ። በተራራው ላይ እኔ መጣለሁ አራተኛ ላይ የሚመጣልህ ቁራ አይደለም። አራተኛ ደረጃ ላይ የሚመጣልህ ባልቴት አይደለችም። አራተኛ ደረጃ ላይ የሚመጣልህ መልአክ አይደለም። አራተኛ ደረጃ ላይ እኔ ራሴ እመጣለሁ አለ እግዚአብሔር። አስቡ እንግዲህ በሸለቆ ተሸሸግ ነው የተባለው። በባልቴቷ ቤት ተቀመጥ ተባለ። መላኩ ደግሞ መጣና ተነሳ አለው። እግዚአብሔር መጣና በተራራው ጫፍ ላይ ቆም አለው። አስቡ አራተኛው ደረጃ ከእግዚአብሔር ጋር ነው። እስቲ ዮናስ ወደኋላ ተመልሳችሁ አስቡ። አራተኛ ደረጃ ላይ ከማን ጋር ነበር? በአሳ ሆድ ውስጥ ነበር። ኤልያስስ ከእግዚአብሔር ጋር በተራራ ላይ ነበር። ልዩነቱ ግልጽ ነው። በመታዘዝ ሕይወት ውስጥ የሚያልፉ ሰዎች እግዚአብሔር ያስከብራቸዋል፣ ከፍ ያደረጋቸዋል፣ ያነጋግራቸዋል፣ ለትውልድ የምን መልእክት ይሰጣቸዋል። የማይታዘዘው ግን ከአሳ ጋር ይነጋገራል። አሳ ውስጥ ወደ ሆድ ውስጥ ሆኑ ወገኖች ውጣ አለው። እግዚአብሔር በእኔ ፊት ቁም አለው። ኤልያስ እንግዲህ ሲናገር የነበረው እኔ ከአባቶች አልበልጥምና ነፍስን ውሰድ እያለ ነበርና፣ አሁን ያሁሉ ይቀየራል። ምክንያቱም ከዚህ በኋላ የሚሆነው ነገር ዓለም አቀፍ ጉዞ ነው። ወደ ሶሪያ ትሄዳለህ ይለዋል። ኢንተርናሽናል ጉዞ ነው። ግደለኝ በቃ እኔ ከአባቶች አልበልጥም ነፍስን ውሰዳት ብሎ የምለውን ሰው እግዚአብሔር ነው እንደዚህ አይነት ንግግር እኔ መስማት አልፈልግም። አሁን ከዚህ በኋላ ምሽን ነው ያለው፣ ተልዕኮ ነው ያለው ወደ ውጭ ነው የምትሄደው፣ ከእስራኤል ድንበር ተሻግሬ ወደ ሶሪያ ነው የምትሄደው። ማውራት ያለብን ስለ ዓለም አቀፍ ጉዞ ነው እንጂ ስለ ሰፈር ውስጥ መሞት አይደለም፣ ስለ ሰፈር ውስጥ መቀበር አይደለም፣ ስለ ሰፈር ውስጥ መሰወር አይደለም። ስለ ሶሪያ ነው የምናወራው፣ ስለ ትላልቅ ፕላትፎርሞች ነው የምናወራው፣ ስለ ዓለም አቀፍ ምስዮን ነው የምናወራው እንጂ ስለ ሰፈር አይደለም። እና አሁን ቀጥታ ከዚህ ስትወጣ ወዴት ነው የምትሄደው? ወደ ሶሪያ ደማስቆ ነው የምትሄደው ይለዋል እግዚአብሔር። ያ ነው እንግዲህ ለተልዕኮ የሚኖር ትውልድ ወደ ሶሪያ ነው የምትሄደው። እዛ ስትሄድ ደግሞ የምሰራው ነገር አለ ብሎ ዝርዝሩን ይነግረዋል። እዛ ስትሄድ እንዲህ እንዲህ ታደረገዋለ ይለዋል። ዋናው ሀሳቤ ተልዕኮን ስለመቀበል ለመቀበል ነው። ኤልያስ ከእግዚአብሔር ጋር ከተነጋገረ በኋላ እንግዲህ የሚቀጥለው ሩጫው ወደ ደማስቆ ነው። ወደ ደማስቆ መሄድ ነበረበት። እሱ ብቻ አይደለም። ወደ ደማስቆ መሄድ ብቻ አይደለም። ወደዚህ ደግሞ ወደ አገሪ ደግሞ ትመለሳለህ። እስራኤል ላይ ንጉስ ሲሆን ዘንድ ኢዩን ቅባው ይለዋል። እንግዲህ ኢንተርናሽናል ሳይሆን ናሽናል ሚሽን አለብህ ይለዋል። ናሽናል ሚሽኑ ደግሞ ይሄ የፖለቲካ ለውጥ አይነት ማለት ነው። ኢዩ እንድነግስ ታደረገዋለ። አካብ ይሄ በእግዚአብሔር ቤት ላይ የተነሳው አካብ የእሱ ዘመን ሊያበቃ ይገባልና ኢዩ እንድነሳ ታደረጋለ ይለዋል። እሱ ብቻ አይደለም፣ ደግሞ በአንተ ምትክ ነቢይ ይሆን ዘንድ ኤልሳይን ትቀብዋለ ይላል። ስለዚህ እንዲህ አይነት ታላላቅ ፓኬጆች ያሉት ተልዕኮ ይዘህ ነው አሁን ከዚህ የምትወጣው እንጂ ግደለኝ እኔ ከአባቶች አልበልጥም ነፍሰን ውሰድ የሚሉት ነገሮች ያቆማሉ። ዓለም አቀፍ ጉዞ አገር አቀፍ ጉዞ አለብህ እና ማለቱ ነው። እግዚአብሔር ከዛ በኋላ እንግዲህ ኤልያስ ሩጫውን ነው ወደ ዓለም አቀፍ ጉዞ ወደ አገር ውስጥ ጉዞ እና ሩጫውን ይቀጥላል። ይህን ሩጫውን ተግባራዊ ካደረገ በኋላ ካሳካ በኋላ ዓለም አቀፍ ጉዞውን አገር አቀፍ ጉዞውን መንፈሳዊ ጉዞውን ሁሉን ነገሩን ካጠናቀቀ በኋላ አምስተኛ ደረጃ ላይ የኤልያስ ነገር ምን ሊሆን ነው ሁለተኛ ነገስት ምዕራፍ ሁለት ቁጥር 11 ላይ እያዘገሙም ይላል ከኤልሳይ ጋር እየተነጋገሩ ሲሄዱ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል ታሪኩ በዚህ ነው የሚያበቃው የዮናስ ታሪክ አምስተኛ ደረጃ ላይ ምን ነበር? አሳው ምድር ላይ ተፋው ይላል። እንግሊዝኛው ቮሚት ይላል፣ ተፋው። አሳው እንዲሁ በቀላሉ አፉን ከፍቶ ቀስ በልና ውጣ የእግዚአብሔር ሰው ብሎ አይደለም አሳው ዮናስን ያስወጣው፣ ተፋው ነው ቮሚት አድርገው ነው። እዚህ ጋር ግን ኤልያስ በአውሎ ነፋስ ወደ ሰማይ ወጣ ነው የምለው። እነዚህ የቃላት ጨዋታዎችን ልብ በሉ። በሸለቆ ተሸሸጋ ለእግዚአብሔር በባልቴቷ ቤት ተቀመጣ አለ። መልአኩ መጣና ተነሳ አለው። እግዚአብሔር ደግሞ መጣና በተራራው ጫፍ ላይ ቁም አለ። መጨረሻ ላይ ወጣ ይላል። ደረጃው እየጨመረ ነው የሚሄደው፣ ከፍ እያለ ነው የሚሄደው። እስከ አምስተኛ ደረጃ ድረስ ምድሪቱን ለቆ እስከሚሄድ ድረስ የኤልያስ ደረጃ እየተሻሻለ ነበር የሚሄደው። የዮናስ ደረጃ ደግሞ እያሽቆለቆለ ነበር ሲሄድ የነበረውና አምስቱ ደረጃዎችን የእሱን አስቡ። አምስቱ ደረጃዎችን እዚህ ጋር ደግሞ አስቡ አንደኛ ደረጃ ላይ ኤልያስ የቁራ ድምፅ ነበር፣ እሱ ላይ ሲንጃበቡ ነበሩ ሲሰማ ነበረው። አራተኛ አምስተኛ ደረጃ ላይ ግን የእሳት ሰረገሎችና ፈረሶች ነበረ፣ እርሱ ላይ እሱ አካባቢ የነበሩት። እንደ ፓራዳይም ሽፍት ነው ያደረገው። ከቁራ ሰፈር እግዚአብሔር ወደ ክብር ያመጣው ሰው፣ ታላቅ የእግዚአብሔር ሰው ኤልያስ። ሁለተኛ ደረጃ ላይ የባልቴ ድምፅ ይሰማ ነበር፣ አሁን ግን አይደለም። ወገኖቼ ሁሉ ነገር ተቀይሯል። እግዚአብሔር ያስከበረውና ስለዚህ ወገኖች ያለኝ መልእክት አንድና አንድ ነው። የእግዚአብሔር ቤት አገልጋዮች ታላቁ ተልዕኮ በእጃችን ላይ ያለን ሰዎች በመታዘዝ ህይወት ውስጥ ለተልዕኮ በመኖር ህይወት ውስጥ ዘመናችን እንድናሳልፍ ላሳስባችሁ ፈልጋለሁ። ሁለት መንገዶች አሉ። አንደኛው ያለ መታዘዝ መንገድ የዮናስ መንገድ ነው። ሁለተኛው የመታዘዝ መንገድ የኤልያስ መንገድ ነው። የዮናስ መንገድ አምስት ደረጃዎችን የኤልያስ መንገድ ደግሞ አምስት ደረጃዎችን ወደ ላይ ያመጣል። በዚች ምድር ላይ ያለውንም አገልግሎት በድል እንድናጠናቅቅ የሚያደረግ ነው። ስለዚህ ወገኖቼ ለዓላማችን እንኑር፣ ለተልኳችን እንኑር፣ ለእግዚአብሔር ፈቃድ እንኑር። እርሱም ደግሞ ጸጋውን ያበዛልናል፣ ከኛ ጋርም ይሆናል። ስኬትንም በአገር ውስጥ ቢሆን በውጭ አገር ከኤልያስ ጋር እንደነበረ ከኛ ጋርም ይሆናል። እግዚአብሔር የሰማነውን ቃል ይባርክልን። አጭር ጸሎትን ጸልይ። እናመሰግንሃለን። እግዚአብሔር አምላካችን ሆይ በእንዲህ አይነት ሁኔታ ሕያው ቃልን ስለተናገርከን ክብር ለስም ይሁን። እንዲህ አይነት ታሪክ ያላቸውን ሰዎች በመጽሐፍ ቅዱሳችን ስላስቀመጥክልን ለትምርታችን ለትምህርታችን የሆን ዘንድ እንዲህ አይነቱን ታሪክ እግዚአብሔር ሆይ እንድንሰማ ምድልን ስለሰጠን እናመሰግናሃለን ክብር ላንተ ይሁን በጌታችን በኢየሱስ ክርስቶስ ዘላለማዊና ሕያው ስም አሜን።